ዓለም አቀፍ ኮርፖሬት ናቸው። ስለዛችን ፓተንት ያስመዘግባሉ። ሁሉም ገበሬ እዚህ ጋር ከገባ በኋላ ድንገት ያ ካምፓኒ አይ ከዚህ በኋላ እንድትጠቀሙበት አልፈቅድም ሊል ይችላል። ሎክ ያረግሃል ከፈለገ ማለት ነው። በነገራችን ላይ ይሄ ሜክሲኮ ውስጥ ተከስቷል። በቆሎ ከአሜሪካ ኮርፖሬት ወሰዱ። ሁለት ሶስት ዓመት አለፈላቸው ኋላ ሎክ ድሆኑ። ከዚህ በኋላ በቆሎ እንዳታመርቱ ተባል። ከበጎስደህ ጤፍ ላይ ልታረግ ትችላለህ ኬቲ ብቻ። እነዚህ ሰዎች በላቦራቶሪ ኮንቲኒየስሊ እየፈለጉ እጅግ ውጤታማ የሆነውን ጅን ወስደው ከማይመስለው ጋር ወስደው ያዳክሉታል። ጀነቲካሊ ሞዲፋይድ የሆነ ስንዴ ወስጄ አርባ ሄክታር ኩንታል በሄክታር ከማመርት መቶ ሀያ ካመረትኩኝ ምን ተዳየ? ህዝቤን በትንሽ መሬት መቀለብ አልችልም ወይ ወደሚል ሀሳብ ይገፋል። ዶክተር ተወልደ እኮ ብዙ ሀገር ቪዛ ተከልክለዋል በዚህ ምክንያት። ኩባንያዎች አሳምፀውባቸው ማለት ነው። ጀነቲካሊ ሞዲፋይድ ኦርጋኒዝም የማዳቀል ጽንሰ ሀሳብ ውስጥ ያለ ነው። በተለምዶ ፍጥረታት እጽዋትም እንስሳትም ከመሰላቸው ጋር ይዳቀላል። የሰው ወንድና ሴት ተዳቅሎ ሰው ይፈጥራል። ማን ነው ሰው ይወልዳል። የሰው ዘር ይቀጥላል። ገብስ ከገብስ ጋር ተዳቅሎ እንደዚህ እያለ ይሄዳል። ይሄ በሰብል ምርት በእንስሳት ምርት፣ በተፈጥሮ ገብስ ገብስን እየወለደ ስንዴ ስንዴን እየወለደ ላም ጥጃን እየወለደች እዚህ ደርሰናል። ነገር ግን የሰው ልጅ እያደገ ሲመጣ ምን ማድረግ ጀመረ? ምርትን ለመጨመር የተሻሻሉ ዝርያዎችን ስራ ብሎ መርጦ ጥሩ ምርት ያለው ጥሩ አቋም ካለው ጋራ እያዳቀለ ውጤት ያመጣል። ይሄ እንግዲህ የሰው ልጅ ስልጣኔ ያመጣው ሃይብሪድ የምንለው ማለት ነው። የተሻለ የገብስ ዝርያ አንደኛው ገብስ ዝርያ ምርት ይሰጥ ይሆናል፣ አንደኛው ደግሞ ድርቅ ይቋቋማል። ሁለቱን ስታዳቅላቸው ድርቅም ይቋቋማል፣ ምርትም የሚሰጥ የተሻለ ታገኛለን። ይሄ ሳይንስ ያመጣው ነው እና አሁን እዛ ዝርዝሩ ሳልገባ በሂደት የተሻሻለ ትሬት የምንላቸውን ቁመት ስትፈልግ ቁመት ያለው ምርት ስትፈልግ ምርት፣ ቀለም ስትፈልግ ቀለም እያዳቀልክ እንጓዛለን። በዚህ ኢትዮጵያ ለሃይብሪድ የተመቸች ሀገር ናት። ቅድም እንዳልኩት ብዙ ብዙ ህይወት ስላለው ማለት ነው። የስንዴ ዘር በርካታ ስላለ፣ ገብስ ብዙ ስላለ፣ ጤፍ ብዙ ስላለ እያዳቀልክ ምንሄድ በጣም ጥሩ ነው ሃይብሪድ። ሶስተኛው ደረጃ የሰው ልጅ ምናመጣ በላቦራቶሪ በረቀቀ የጄነቲክ ኢንጂነሪንግ እንግዲህ ሃይብሪድ የምንበለው ተፈጥሮ ገብስ ከገብስ ጋር ነው የሚዳቀል። ከገብስ ውስጥ ያለን ቅንጣት በጣም ተፈጥሯዊ ጠባዩ እንዲቀይር የሚያደርግ ጅን ከአሳ ሊያመጡ ይችላል። ወይም አሳ ከሌለ እንግዲህ ከአሳ አምጥተህ ገብስ ውስጥ ልጨምር ትችላለህ። እና የገብስን ተፈጥሯዊ አቅም ኮምፕሊትሊ ይቀይረዋል የስንዴውን ወን ተፈጥሮ አያቅም ኮምፕሊት ሊቀይረዋል። ለምሳሌ ስንዴ አርባ ኩንታል በሄክታር ይመረታል ጥሩ ካልክ ማለት ነው። ድንገት ደርሶ መቶ ሀያ ኩንታል እንዲያመርት ያደርገዋል ተፈጥሮ አያቅሙ ስለሚቀይረው ማለት ነው። እና ከበጎ ወስደህ ጤፍ ላይ ልታረግ ትችላለህ። ኬቲ ብቻ እነዚህ ሰዎች በላቦራቶሪ ኮንቲኒየስ እየፈለጉ እጅግ ውጤታማ የሆነውን ጅን ወስደው ከማይመስለው ጋር ወስደው ያዳክሙታል፣ ኢንጀክት ያደርጉታል። ያ ፍጥረት ተፈጥሯዊ አቅሙ በላይ የሆነና ምርት ሊጨምር ይችላል ወይም ሌላ ኳሊቲ ያመጣል። ኳሊቲ ስን ለምሳሌ ጥጥ ብሱ ስታስገባው ጥጥ ነጭ ነው፣ ኖርማል አይደለም ግን፣ ፋብሪካ ከገባ በኋላ ተሸምኖ፣ ለምሳሌ አረንጓዴ አንሶላ እንዲፈጥር ከፈለግ ቀለም ትቀባዋለህ። አረንጓዴ ጥጥ መጀመሪያውን እንዲፈጠር ማድረግ ይችላሉ። ቀይ ጥጥ መፍጠር ይችላል። በዚህ በዚህ ምክንያት ማለት ነው እና ከላይ ሲታይ ምርት ይጨምራል፣ ኳሊቲ ይጨምራል። በዚህ ምክንያት በትንሽ መሬት አገር ይቀለባል። ይሄ ከላይ የምናየው ቴዎሪ መንግስታትን የሚያማልላቸው ይሄ ነው። በሄክታር ጄኔቲካሊ ሞዲፋይድ የሆነ ስንዴ ወስጄ አርባ ሄክታር ኩንታል በሄክታር ከማመርት መቶ ሀያ ካመረትኩኝ ምን ተደያየ? ህዝቤን በትንሽ መሬት መቀለብ አልችልም ወይ ወደሚል ሀሳብ ይገፋል። ጄኔቲካሊ ሞዲፋይድ ኦርጋኒዝም የሚገፉ ሰዎች የዓለምን የምግብ ፍጆታ ለማሟላት አጭሩ መንገድ ይሄ ነው ብሎ ያስባሉ። ያማልላል። እንግዲህ ፈተናው ያለው ግን ምንድን ነው ይሄንን የሚሰሩት ሰዎች ሃይቴክ ያላቸው ኃይል ኢንቨስትመንት የሚጠይቅ ነው። እውቀት የሚጠይቅ ነው። ዓለም አቀፍ ኮርፖሬት ናቸው። ስለዛ ጂን ፓተንት ያስመዘግባሉ። ልክ እንደ በኮምፒውተር እንደ ማይክሮሶፍት እንደማለት ነው። የትም ሀገር ማይክሮሶፍት ወስደ መጠቀም ትችላለህ። ግን የፓተንቱን ትከፍላለህ። ኢንክሉዲንግ የሃርድዌሩን ማለት ነው። ይሄ ጂን ኢትዮጵያ ብናመጣው አሁን አጠር ለማድረግ ለዛ ኩባንያ መክፈል አለብን። የመጀመሪያው ደረጃ ማለት ነው። ኦኬ ክፍያው እስካዋጣን ድረስ ችግር የለውም፣ ንግድ ነው ልንል እንችላለን። ያንን ስንዴ ወደ ኢትዮጵያ መጣን፣ ዘራን። ሁለት ሶስት ዓመት እየዘራን ምርቱ እየጨመረ ሲሄድ፣ እንግዲህ ሌላውን ዘራችን ትተን እሱን እየዘራን ነው የምንሄደው። ሁሉም ገበሬ እዚህ ጋር ከገባ በኋላ ድንገት ያ ካምፓኒ፣ አይ ከዚህ በኋላ እንትጠቀሙበት አልፈቅድም ሊል ይችላል ሎክ ያደርግሃል ከፈለገ ማለት ነው ኦኬ። ይህንን ግዴ የለም በሊዝ አድርገን አስር ዓመት ነው ከአስር ዓመት በኋላ መፍትሄ እንፈልጋለን የሚል ነገር እንዳይመጣ ደግሞ በነገራችን ላይ ይሄ ሜክሲኮ ውስጥ ተከስቷል። በቆሎ ከአሜሪካ ኮርፖሬት ወሰዱ። ሁለት ሶስት ዓመት አለፈላቸው፣ ኋላ ሎክድ ሆኑ። ከዚህ በኋላ በቆሎ እንዳታመርቱ ተባል። ኦኬ፣ ይሄ ሲፈጠር ወደ ነባር ዘርደ ተመልሰህ ልታመርት ትችላለህ። ችግሩ ምንድን ነው? ይሄ ጂን እዛ ስንዴ ውስጥ ከገባ በኋላ ሆሪዘንታሊ ቨርቲካል ጂን ፍሎና ሆሪዞንታል ጅን ጂን ፍሎ የምንለዋለ። ቨርቲካል ጂን ፍሎ ማለት ከወላጅ ከፓረንት ወደ ልጅ የሚሄድ ለምሳሌ፣ እኔ ከወላጆች ያመጣውት ጂን አለ። ይሄ ቨርቲካል ጂን ፍሎ ይባላል። ሆሪዘንታል ግን አንዳንድ ጂኖች ሆሪዞንታል ይሄዳሉ። ስለዚህ ይህን ጀነቲካሊ ሞዲፋይድ ኦርጋኒዝም ስንዴ ዘራ፣ ያ ጂን በክሮስ ፖሊኔሽን ከነባሩ ስንዴ ጋር ሊዶ ሊገባ ይችላል። ከዛ በኋላ ፓተንት ነው ብያለው ያጅን ያንን ስንዴ ማምረት አትችልም ወደፊት ምክንያቱም ፓተንት። ይሄ የሚመጣው አደገኛ እጅን የት እንደሚቆም ማቆሚያው የሚያውቅ ያለው የት ቦታ እንደሚደርሰታ ከተወሰነ ጊዜ በኋላ ቅድም ባልኩት ስለ ኢኮሲስተም ሳብራራ ነበር ንክኪ ያለ ሁሉ ነገር በዛ ንክኪ ብዛ ህይወት ውስጥ ከገባ ምግብ ሰንሰለት ውስጥ ከገባ በኋላ አንደኛ ተፈጥሯዊ አቅማቸውን ያጣሉ። ኩባንያው ቢምረን እንኳን ናቹራል የሆነ ፍጥረት የለንም። ለምሳሌ የኢትዮጵያ ቡና በዓለም ላይ የሚሸጠው ኦርጋኒክ ኮፊ ስለሆነ ራሱ ዲካፍኔትድ የሆነ ኮፊ ነው። ምንም ዲካፍኔት ማድረግ አያስፈልግ። የብራዚል ቡና እኮ ፋብሪካ ውስጥ ዲካፍኔት ሉኖ ነው፣ አለዛ አእምሮ ላይ ችግር ይፈጥራል። የእኛ ቡና እነ ስታርባክ የሚፈልጉት ዲካፍኔት ስለሆነ ነው፣ ኦርጋኒክ ስለሆነ ነው ዋጋ የሚያወጣለን። ከዛ ይሄ ሁሉ ከተበከለ በኋላ አውሮፓ ላይ ያይ ኦርጋኒክ ያልሆነ ምርት አላስገባም ብትል፣ ሰሊጣችን በለው ቡናችን በለው ፐልስ በለው በሙሉ ከገበያ ውጭ ነው የሚሆነው እና ብዙ ሰዎች የምግብ ችግርን ከመፍታት አንፃር ብቻ ያውታል። መዘዙ ብዙ ነው ነው። አሁን የኢትዮጵያ መንግስት እየተፈተነ ያለው ኦኬ፣ ሰብል ላይ ያልነካም፣ እንስሳት ላይ አልነካም፣ ጥጥና ሸንኮራ አገዳ ላይ ሊሞክር ነው። ኦፍኮርስ፣ ጥጥ እንግዲህ ፋብሪካ ስለሚገባ ነው ማይ ፕሮብለም ይዝ። ከጥጥ ወጥቶ ወዴት እንደሚሄድ እርግጠኞች አይደለንም ነው። አሁን ምክንያቱም ጥጥ ሪሌትድ የሆነ አሁን ለተመልካች እንዲገባው ጤፍ የሳር ቤተሰብ ነው፣ የግራስ ፋሚሊ ነው። ድዩ ቲንክ ሳር እንደምንበላ ሳር ነው የምንበላው። ግራስ ፋሚሊ፣ የጥጥ ፋሚሊዎች አሉ። እና በዚህ በእጽዋት ዓለም የማይመሳሰሉ የሚመስሉ የሚመሳሰሉ አሉ። እና ጀነቲካሊ ሞዲፋይድ ኦርጋኒዝምስ ለታዳጊ ሀገራት በጣም ከባድ ነው። እነዛ ኩባንያዎች ደግሞ በቂ መረጃ ያላቸው የመክሰስ አቅማቸው በጣም ጠንካራ የሆነ የት ቦታ ጅናቸው ድሮፕ እንዳደረገች ያውቃሉ። ኢንተርናሽናሊ ወስደው ቢከራከሩ የእነሱ ሎየር ምን እንደሚያደርግ ያው የምታውቁት ነው በተለይ በምዕራቡ ዓለም ያላቸው ሰዎች የኮርፖሬት ሎየርስ ጥንካሬያቸው ማለት አንችለውም እኛ ነው ኦኬ እንደው ከተፈተን ማድረግ ያለብን በራሳችን አገር በራሳችን ላቦራቶሪ በራሳችን ምሁራን እኛው ያንን እንኳን እንሞክረው ብንል ባይሆን ግሪን ሐውስ ውስጥ አድርገን እንዲህ አድርገን እንዲህ ብለን ብለን ብናረግ ቢያመልጥ እንኳን የፓተንት እሾ አይፈጠር እና ብዙ ጊዜ ተራ ጩኸት የሚመስለው እድገት መቃወም የሚመስለው ብዙ ሰዋል። ኢትዮጵያ በምግብ ሰብርት ራሷን ለማስቸል የሚያበቃት ለሃይብሪድ የሚበቃ በቂ የጀነቲክ ሀብት አለ ነው ስናወረዋል ነው ማለት ስለዚህ ዊዶን ሀብቱ ጎዊዚስ ዘሶኮል ጀሞ በጣም ናይትሜር ብዙ ሀገሮች ብዙ ሀገሮች ደግሞ የኛ ህንድ ብትሞክረው የተደራጀ ገበሬ ነው ያላት የተደራጀ። የኛ እኮ ምንም የማያውቅ አርሶ አደር ንጹህ አርሶ አደር። ለምን እሱን እንበክለዋለን? እንዴት እሱን አሳልፈን እንሰጣለን? ዘር ቋጥሮ ላይ ያስቀመጠ ገበሬ በማያውቀው ጉዳይ እኛ በተፈራረም ነው እሱ ባለዳ ይሆናል። እና እኔ መሪዎቻችን እግዚአብሔር እንደማያሳስባቸው ተስፋ አደርጋለሁ። ህዝባቸውን ለመቀለብ እንደሚጨነቁ ይገባኛል፣ ግን በዚህ መንገድ አይደለም። ሌላ የተሻለ መንገድ አለ። ቴክኖሎጂ በማሻሻል ሃይብሪድ በማሻሻል ገበሬውን በማስተማር ኢሪጌሽን በመጠቀም ምርታችን ከጥፍ ጥፍ ብንጨምር ኢትዮጵያን አይደለም ምስራቅ አፍሪካን ልንመግብ እንችላለን። እንግዲህ አሁን ሙያችን እናንዳንድ ውሳኔዎች በጣም ፖለቲካ የተጫናቸው ናቸው እና የፖለቲካው አመራር ይህን ውሳኔ የሚያስተላልፈው የእናንተን ሙያዊ ግብዓት ይወስዳል ብለን ተስፋ እናደርጋለን። በእውነቱ ይሄ በጣም በጣም ታሪካዊ ውሳኔ ነው የሚሆነው። ታሪካዊ ስህተት ነው የሚሆነው። መቼም በጤና ላይ ያለውን እንደው ከእርሱ አንድ በትልስማ እንጂ በጣም በጣም እሱ ሜቢ የጤና ባለሙያዎች ቢናገሩት ብዬ ነው እንጂ የማናውቀውን አይደል። አሁን እኮ አሜሪካ ምናምን ሱፐርማርኬት ውስጥ ገብቶ ብዙዎች እኮ ይጨነቃሉ። እና በጤና በኩል ደግሞ የማናቀው ስለሆነ ምን ሊያመጣ ይችላል? እሱ የጤና ባለሙያዎች ቢናገሩት ይሻላል። እሱ ሌላ ናይትሜር ስለሱ አልነካው። ምን አሁን በፓተንት በብዛይወት ክራይሲስ፣ በገበያ ጉዳይ የሚያመጠው ከኦርጋኒክ ሲስተም ያስወጣናል የሚለው ነው። በልተነው ምን ያመጣል እንኳን እሱ ኢትዮጵያ ውስጥ አሁን ብዙ ኢምፖርት ስለምናደርግ ድሮ ማናውቀው እኮ አሁን በጣም ካንሰር አሁን ቬሪ ኮመን ኢትዮጵያ ውስጥ ለምንድን ነው ብዙ ኢምፖርት ስለምናደረግ ነው ዘይት ኢምፖርት እናደረጋለን ስንዴ ኢምፖርት እናደረጋለን የታሸጉ ፍራፍሬዎች ኢምፖርት እናደረጋለን ምን ያክል በዚህ በፕሪዘርቬሽን ስለሚያልፉ ስንት ኬሚካል ይገባል ናቹራል የነበረው ሰውነታችን እዚህ ጋር ኤክስፖዝድ ሲሆን አሁን ካንሰር ቬሪ ቬሪ ኮሚን ኢትዮጵያ ውስጥ ይሄ ነገር የሚታወቅ አልነበርም ይሄ ሲጨመርበት ደግሞ ያለሙያው ገባ እንዳይባል እንቶ በዛኛው ብቻ ቢያንስ አይሆፕ መንግስት ደግሞ አንድ ነገር ሳልናገር እንዳላልፍ ቀሲስ ይቅርታ ይደረግልኝ ማዝ ነው። በዚህ በጀነቲክ ሞዲፋይድ ኦርጋኒዝም እና በጀነቲክ ሀብት የታዳጊ ሀገራትን ወክለው የተከራከሩ ኢትዮጵያውያን ነበሩ፣ ሎሬት ዶክተር መላኩ ወረደ እና ዶክተር ተወልደ ብርሃን ገብረ እግዚአብሔር። እኔ እኮ የታዳጊ ሀገራትን ወክለው በዓለም አቀፍ ደረጃ ይሄ አያስፈልግም ብሎ የተሟገቱባት ሀገር ናት ኢትዮጵያ። ዶክተር ተወልደ እኮ ብዙ ሀገር ቪዛ ተከልክለዋል በዚህ ምክንያት። ኩባንያዎች አሳምፀውባቸው ማለት ነው። አስታውሳለሁ በደንብ ካናዳ እንዳይገቡ ተከልክለዋል። ምክንያቱም እነዚህ ኩባንያው ጥቅማቸውን ያውቃሉ። የነ ተወልደ ብርሃን ሀገር የነ መላኩ ወረዳ ሀገር እነሱ አሁን እርጅና ተጭኗቸው ቤት ስለዋሉ እኛም ተራ ሰዎች ስለሆን የእነሱ አፍሪካን፣ ላቲን አሜሪካን፣ ኤዥያን ወክሎ በዓለም የተሟገቱ ሰዎች ሀገር ለእነሱ ሌጋሲ ሲባል እንኳን ኢትዮጵያ መንግስት ያከብራል ብዬ ተስፋ አደርጋለሁ። ምንድን ነው ምን ምንድን ነው አሁን አዲስ ነገር የመጣው ዶክተር አለማየሁ ምክንያቱም ይሄ ነገር እኔም እንደው በጣም ከሙያው በጣም እንደራቀ ሰው እኔ አስታውሳለሁ የዛሬ አምስት ስድስት ዓመት ካናዳ እንዳይገቡ ዶክተር ተወልደ ት እንደተከለከሉ እናስታውሳለን ብዙ ፔቲሽኖች ራሱ ሲጻፉ እንደነበረ እናስታውሳለን እና በዚህ ደረጃ ስመጥር የሆኑ ሰው እንደሆኑ እናውቃለን የደራሲው ስብሐት ገብረ እግዚአብሔር ወንድም አሁን ያለው ሁኔታ ምንድነው በ2020 በፈረንጆቹ በ2012 ምን የተለየ ነገር መጥቶ ነው ይሄ ጉዳይ እንደገና ቶፒክ ወደ መሆን የመጣው? እንግዲህ እውነት ለመናገር ምንም የተለየ መረጃ እኔ ያወቅሁት ነገር የለም። በቅርቡ ግን ሜዲያ ላይ ዩኤስ አይዲ የአሜሪካ ዓለም አቀፍ ትራዶ የኢትዮጵያ መንግስት ጀነቲክ ሞዲፋይድ ኦርጋኒዝምስ ወደ ሀገር ውስጥ እንዲገቡ መፍቀዱ እንዳስደሰተው የሚገልጽ ዜናን የሰማ ነው ሁላችን እና ከዛ በኋላ የብዛወት ባዮቴክኖሎጂ ኢንስቲትዩት ወጥተው መግለጫ ሰጥተዋል። እንደዚህ የሚባል የለም፣ በራሳችን ሀገር ሞክር ነው በአዮን ሸንኮራ አገዳና ጥጥ ሞክር ነው ያለ የሚል ነው። እስካሁን ድረስ በግልጽ መንግስት የሄደበትን ነገር አላውቅም። ግን ይህንን ጩኸታችን ሰምቶ አስቦት ከሆነ የማይጠቅም ሀሳብ ስለሆነ እንደሚተውልም ተስፋ አረጋለው። እገፋለው ካለ ደግሞ ጩኸታችን እንቀጥላለን። ግን መንግስት ማለት የባለሙያዎችን ምክር የሚሰማ ነው ብዬ ተስፋ አደርጋለሁ። እስካሁን ግን በተጨባጭ መንግስት በዚህ ጉዳይ ገብቶበታል ብዬ ለመናገር መረጃው የለኝም። በቅርብ እንደመከታተሌ መረጃው ግን የለኝም። እንደው ከቅርብ ዓመታት በፊት ቡና፣ ማነው ጤፍ በሆላንድ ሀገር ፓተንትድ ሆኖ ትንሽ ገጭጓ እንደነበረ ሰጣ ገባ እንደነበረ እናስታውሳለን። እንግዲህ አሁን ያለው ዘመኑ እያንዳንዱ ነገር ላይ ይሄ የኔ ነው ብሎ ማህተም የሚያሳርፍበት ስለሆነ እንዲሁም ይህ ከቅኝ ግዛቱ በላይ ነው የሚሆኑ አሁን በገለጹልን መልክ፣ በእርግጥ እያንዳንዱ የምንዘራው ዘር እና የምናሳድገው ነገር የሆነ ካምፓኒ የግል ንብረት ከሆነ ፀሐይን እንደ መከራየት ነው የምቆጥረው በእውነቱ። አሁን ሰው የሰው ልጅ በፀሐይና በኦክስጂን ላይ መብት ቢኖረው ማንን ያስተናግድ ነበረ እና በጣም የማካትባድ ከባድ ቅኝ ግዛት ነው የሚሆን እኮ ዶክተር። ኤግዛክትሊ። በነገራችን ላይ እንደዚህ አይነት ኩባንያዎች በጣም ኢንቨስትመንታቸው ሀይ ነው። ላቦራቶሪዎቹ እንዲቀላል እንዳይመስል የተወሰኑትን የማየት እድል ነበረኝ እና ቶማቶ ላይ የሰሩትን ላቦራቶሪ አይቻለሁ። አንድ ሀገር ውስጥ አሁን ብዙ ባልናገር ኩባንያው ኢንቨስትመንታቸው ግዝፈታቸው ልነግርህ አልችልም። ቬሪ ማች ግሪዲ በጠባያቸው እነዚህ ዓለም አቀፍ ግሪዲ ናቸው። ለማንም ምህረት ርህራሄ የላቸውም ምንም። በቃ ከአንተን ከጨዋታ ውጭ አውጥተው መጨረሻው ኦፍኮርስ ዶኔሽን ብለው የማይበቅር ስንዴ ስማቸውን ጆንያው ላይ ጽፈው ሊሰጡ ይችላሉ። ግን ዛሬ ዛሬ ቬሪ ማች ግሪዲ፣ ይህንን መጠንቀቅ ያስፈልጋል። ይሄ እንግዲህ ምንድን ነው የዓለም ጠባይ ነው። ያለኩ ነው። ምንም አዲስ ነገር የለውም። እና አሁን የሆላንዱን ካነሳ ወስዶ ፓተንት አድርጎ እያመረጠ ነው ሆላንድ ውስጥ የሚሸጠው። እንደውም ይሄ እኮ ትንሽ ትትና ያለው ኩባንያ ነው። እነዛ እኮ የሚሉት ኢትዮጵያ ውስጥ ማታምርቱ ነው። ኋላ ኮ ይሄ ባይሆን እዛ ሆላንድ አምርቶ በቃ የኔ ነው፣ ባለቤቱ እኔ ነኝ አለ። ኦፍኮርስ ኢትዮጵያ የተወሰነ መብት ልታገኝ ይገባት ነበር ገቢ ግን የለም። እኔ ነኝ እነዛ እኮ የሚሉት ኢትዮጵያ ውስጥ ጤፍ አይመረትም፣ ኋላ የእኔ ነው እና ይህንን በደም በደንብ መጠንቀቅ መቻል አለብን። ኢትዮጵያ ትኩረት ትሆን ትችላለች። ለምንድነው ትኩረት የምትሆነው? የተለዮች ሀገር እንደዚህ እንደዚህ ትኩረት ምናምን መንፈሳዊ ሆነ እንደዛ በሚለው አይደለም። የጄኔቲክ ሀብቷ ብዙ ስለሆነ ያንን ስለሚያውቁ ትኩረት ሊደረግ ይችላል። ስለዚህ መጠንቀቅ አለብን ነው እና ሁላችሁም በየቦታው ያለን ኢትዮጵያውያን፣ ይሄ ኮመን ሴንስ ነው። ምንም የተለየ ምርምር የተለየ ጥያቄ አይጠይቅም። ኮመን ሴንስ ስለሆነ ጄኔቲካሊ ሞዲፋይድ ኦርጋኒዝምስ ወደ ሀገር ውስጥ ባይገቡ የሚለውን ሀሳብ ይዘን መደገፍና መንግስትን ማበረታታት ነው እንዳያስገባ ማድረግ ያለብን ሴ ቬሪ ቬሪ ኮመን ሴንስ